በእለተ ስቅለት ስለተደረገው ተአምር ዘጠኝ ሰዓት በሆነ ጊዜ በመስቀል ላይ ጌታችን ኢየሱስ ክርስቶስ ስለመሞቱ ስላመነው ሽፍታ ስለ ሞት ሰይጣን ስለ ተደፋፈረው የሲኦል ግምጃ ቤትም ስለ መፈራረሱ ከስድስት ሰዓት ጀምሮ እስከ ዘጠኝ ሰዓት ድረስ ጨለማ ስለ መሆኑ፣ መሬት ስለ መነዋወጧ ሙታንም ስለ መነሳታቸው ወደ ተቀደሰችው ሀገር ስለ መግባታቸው ለብዙዎችም ስለ መታየታቸው እርቶ ሃይማኖት የጻፈው ይህ ነው። ይህ ሁሉ በዚችነት በእግዚአብሔር አብ ሰላም ሆነ። አሚን። ዝምታ ምንድነው? ቸልታስ ምንድነው? ሰማያዊ ንጉስ ሞቷልና ምድር ፈራች፣ ተነዋወጠች፣ ሲኦልም ተጨነቀች፣ ሰማይ ታወከ፣ ፀሐይ ጨለመ፣ ጨረቃም ደም ሆነች፣ ከዋክብት ረገፉ፣ ቀትሩ ሌሊት ሆነ፣ አለቱ ተሰነጠቀ፣ ዘላለማዊው ሞቷልና ሙታን ተነሱ፣ በድኖችም ነቁ። ሰይጣን ይህ መረበሽ ምንድን ነው እያለ ተለየ። ይይዘኝ ዘንድ አገኘኝ የትንቢቱ መንፈስ ሲወጣም የመኩራቡን መጋረጃ ቀደደው ክህነት መንግሥት ከያዕቆብ ወገን ወደ አሕዛብ ይመለስ ዘንድ የአብርሃም በረከትም ወደ አሕዛብ ይሄድ ዘንድ ነው። ዛሬ የእስራኤል ስንፍና ለሁሉም ሕይወት ሆነ ልንል ይገባል። ሐና ቀያፋ፣ ቅርንጫፉ ዐሥራ ሁለት የሆነ ታላቅ የዘይት እንጨት የአይሁድ ማኅበርም ዛሬ የተቈረጠላችሁ ይመስለኛል። እኛ የዱር ወይራን በዚች ቦታ ተከል። እንኪያስ ጽድቃችሁን እስከምነግራችሁ ድረስ ጠብቁ። ለመዘራት ከሦስት ቀን የበለጠ አልቀራችሁምና። ለኔስ በተሰቀለው ላይ ለቅሶ አለኝ። በመስቀል ላይ ሞትህን እላለሁ። የመስቀልህ ጥላ ሙታንን ሲያስነሳ አውቃለሁ። በመስቀል ላይ ዘንበል ማለትህንም አደንቃለሁ። የሲኦልን መታወክ በውስጧ ያሉ ሰባት መቶ የብረት በሮች እንደተሰበሩ አስታውሳለሁ። በዚያ ታስረው የነበሩትንም ከአባታቸው ከአዳም ጋር አወጣሃቸው። በዚያች ዕለትም ወደ ርስታቸው ወደ ገነት አስገባሃቸው። ነፍስህ ከሥጋህ በተለየች ጊዜም አለቀስኩ። በቀይን ተሰቅሎ ለነበረው ወንበዴ አምስት ሺ አምስት መቶ ሰላሳ ሶስት ዘመን ተዘግታ የኖረች ገነትን በከፈት ጊዜ ተደሰትኩ። በእንጨት መስቀል በሰቀሉ ጊዜ ላልቅስ ወይስ ፀሐይ በጨለመ ጊዜ ልደንግጥ። በመስቀል ላይ ራቁትን ሆነህ በተመለከቱ ጊዜ ላልቅስን፣ ወይስ ቀኑ ሌሊት በሆነ ጊዜ ልደነቅ። ክርስቶስ ሆይ፣ ማን መታህ? ንገረን እያሉ በመቱ ጊዜ ላልቅስን፣ ወይስ ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው የማይሞት በመስቀል የተሰቀለ እያሉ ለማመስገን እልፍ አእላፋት ፍጥረታት ሲወድቁልህ ልደሰት። መጣጣውን ከሐሞት ጋር ቀላቅለው ባጠጡ ጊዜ ላልቅስን፣ ወይስ አምላካዊ የሆነች ደም ከመስቀሉ ታችም ንጹሕ ውሃ በፈሰሰ ጊዜ የመለኮት ደም አለቱን ሰንጥቆ የአባታችን የአዳምን መቃብር አልፎ በአዳም አፍ ስለ መግባቱ ስለ ማዳኑም እደነቃለሁ። ስለዚህም ወንጌላዊው አለቱ ተሰነጠቀ፣ የጻድቃን በድኖች ተነሱ አለ። በፊትህ ምራቅ በተፉብህ ጊዜ ላልቅስን ወይስ እውር ሆኖ የተወለደውን በማዳንህ ልደሰት። በአንገትህ ሀብል ባደረጉብህ ጊዜ ላልቅስን ወይስ ሰይጣን ያሰራቸውን ስትፈውሳቸው ላመስግንህ። ታስረህ በጲላጦስ ፊት ሲያቆሙህ ላልቅስን ወይስ በባህሩ እንደ የብስ ሄደህ ነፋሳስን እንደ ሎሌ በመገሠጽህ ላድነቅ። ሐናና ቀያፋ ስቀሉት ስቀሉት ብለው በጮኹ ጊዜ ላልቅስን ወይስ ነቢያት ለማየት በመመኘታቸው ልደሰት። ዛሬ በሁለት ወንበዴዎች መካከል ባየሁ ጊዜ ላልቅስን፣ ከሌቦች ከወንበዴዎች፣ ዓለሙን ሁሉ ካስለቀሱት ጋር በመስቀል በሰቀሉ በቸነከሩ ጊዜ ላልቅስን ወይስ በሙሴና በኤልያስ መካከል የመለኮትህ ብርሃን ባንጸባረቀ ጊዜ ልደሰት። የመንግሥትህ ግርማ ታወቀ። በቀራንዮ መስቀልህን በተሸከምክ ጊዜ ላልቅስን ወይስ መጻጉን ኃጢአት ተሰረየልህ ተነስና አልጋህን ተሸከም ሂደህ ሂድ ወደ ቤት ግባ በማለት ልደሰት፣ ሄደህም ወደ ቤት ግባ በማለት ልደሰት። ሃናና ቀያፋ ደሙ በእኛና በልጆቻችን ይሁን ባሉ ጊዜ ላልቅስን? ወይስ አስራ ሁለት ዓመት ደም የሚፈሳትን ሴት በልብስ ጫፍ በማዳን ልደሰት። በይሁዳ አማካኝነት በሰላሳ ብር በመሸጥህ ላልቅስን? ወይስ ከአሳሁድ ዲናር ያወጣ ዘንድ ባንተ እንዳያጉረመርም ለቄሳር ግብር ይሰጥ ዘንድ ጴጥሮስን ባዘዝከው ጊዜ ልደሰት በመስቀል ላይ ሳለህ ተጠማው ስትል ላልቅስን ወይስ በቃና ዘገሊላ ውኃውን ወይን በማድረግህ ልደሰት እናትህ እኔ በጉባኤው መካከል የፊቴን መሸፈኛ ገልጬ ስመለከት ዮሐንስ ልጅሽ ሞተ ባሌን ጊዜ ላልቅስን ወይስ ገብርኤል ካንቺ የሚወለደው የእግዚአብሔር ቃል በግብረ መንፈስ ቅዱስ ነው ለመንግስቱ ፍጻሜ የለውም እያለ በነገረኝ ጊዜ ልደሰት? ዮሴፍና ኒቆዲሞስ ሥጋህን ለመገነዝ ሽቱ ሲገዙ ባየኋቸው ጊዜ ላልቅስን? ወይስ ምድራዊ ሳሙና እንዲህ አድርጎ ማጽዳት የማይቻለው ጻዕዳ የሆነ የመንግስት ልብስህን ባየው ጊዜ ልደሰት? ሥጋህን ለመቅበር አዲስ መቃብር በፈለጉ ጊዜ ላልቅስን? ወይስ ከአራት ቀን በኋላ አላዛርን ከመቃብር ባስነሳሁ ጊዜ ልደሰት? በአፍህ መራራ ሐሞትን በጨመሩብህ ጊዜ ላልቅስን ወይስ ከሴቶችና ከሕጻናቱ ሌላ በአምስት እንጀራ ለአምስት ሺህ ሕዝብ በማጥገብህ ተረፎም አስራ ሁለት ቅርጫት በመነሳቱ ልደሰት? በመቃብርህ ላይ ድንጋይ በገጠሙበት ጊዜ ላልቅስን ወይስ አህያና ላም ባሟሟቁህ ጊዜ ላድንቅ በሙታን መካከል በተኛህ ጊዜ ላልቅስን ወይስ በጦር የወጋህን ሰው የታወረ ዐይኑን በመዳሰስ ባዳንከው ጊዜ ልደሰት? በመስቀል በምትጨነቅበት ጊዜ ላልቅስን ወይስ ወንበዴውን ዛሬ እውነት እልሃለሁ ከእኔ ጋር በገነት ትኖራለህ ፈጽመህ እመን ባልከው ጊዜ ልደሰት? የተረገሙ አይሁድን ምን እንላቸዋለን? በዮርዳኖስ ውሃ ዓለምን የሸፈነውን ራቁቱን ሰቅለውታልና ዓለምን ከኀጢአት ሞት ያዳነ እርሱን ገድለውታልና ይላል እርቶ ሃይማኖት። በእውነት ግሩም የሆነ አባቶቻችን ያስቀመጡልን የነገሩን ነገር የተነግሮ ተበልቶ ተጠጥቶ ማይጠገብ የእግዚአብሔር ቃል ነውና አሁንም ለእነሱ ይህን ደገኛ ሚስጥር የገለጸ ለእኛም ገልጾልን እሱን አምላካችንን ፍቅሩን መስቀሉን ህማሙን መከራውን ለእኛ ያደረገውን ያን ውለታውን ሁሉ የምናስብበት ለአንድ አርብ ሰሙን ወይም ለአንድ ሰሙን ህማማት ብቻ አይደለም፣ እስከ መጨረሻው ድረስ በልባችን እንዲያትምልን መልካም ፈቃዱ ይሁንልን። ከዚሁ ከሩታው ሃይማኖት ደግሞ ሌላ አንድ የሚያስደንቅ ነገር ያገኘ ነው፣ ደግሞ የሰይጣንና የመልአከ ሞት ቃለ ምልልስ ሁለቱም ምን የተባባሉ ሲነጋገሩ እንደነበርና መጨረሻ ላይ በጌታችን ለጌታችን ደግሞ የተናገሩትን የምናይበትን በቀጣዩ መልእክታችን የምናደምጠው ይሆናል። የሰማነውን በልባችን አሳድሮ ለህይወት፣ ለመለወጥ፣ ለፍሬ፣ ለበረከት፣ ለትርፍ እንዲያደርግልን መድኃኒዓለም ፈቃዱ ይሆንልን። እንግዲህ ሰሙነ ህማማቱን በየቀኑ የተለያዩ መርሃ ግብሮች ወደ እናንተ እያደረስን እዚህ ደረስን። አሁንም ገና ከትንሳኤ ጋርና ከዛ በኋላም የተያያዙ ጉዳዮችን ደግሞ እያነሳን እየተማማርን፣ ሌሎችም ደግሞ የህይወታችን ጥያቄ የሚመለከቱ እናንተ ባትጠይቋቸውም እንኳን በጥያቄ መልኩ ቀርበው ግን ለብዙዎቻችን የምንማርን የምንመከርባቸው ደግሞ በጥያቄና መልስ የያዝናቸው ፕሮግራሞች አሉ። እነሱንም እንደዚሁ እንደ እግዚአብሔር ፈቃድ መርሃ ግብሮቹን ወደፊት እየተከታተልን የምንሰማቸው የምንከታተላቸው ይሆናል። እንግዲህ ተዋህዶ ማህደሯ ቤቷ እንዲህ ተነግሮ ያልቅ ባህር ነው። እኛ ከባህር እንደ ማልኪያ ጨልፈን ነው እየተማርን እየተነጋገርን ያለ ነው እንጂ ሊቃውንቱ ቢናገሩትማ እንዴት ያምር! እንዴት ይደነቅ እንዴትስ ደግሞ እግዚአብሔር አምላካችን በእነሱ ላይ አድሮ አጣፍጦ አይናገረው? እኛማ የተጻፈውን ነው እያነበብን ያለ ነውና አምላካችን አሁንም ይህንንም እንኳ ለሕይወት ለመለወጥ ለፍሬ እንዲያደርግልን እሱም ለክስ ለወቀሳ ለመፈራረጃ እንዳያረግብን አልሰማንም፣ አላየንም፣ የት አለ የተነገረው እንዳንል ይህን የሰማነውን እሱ አምላካችን አብዝቶ አትረፍርፎ ለሕይወታችን ለነፍሳችን ምግብ እንዲያደርግልን የእሱ የቃሉ ባለቤት የመዳን ያለም የመስቀሉ ጌታ ፈቃዱ ይሁንልን። ይቆየን አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በቀጣዩ እንደነገርኳችሁ በሌላ መርሃ ግብር እንሄዳ እንመለሳለን። አሁንም የምህረት ጌታ ቸሩ መድኀኒዐለም መቼም ምንም እንኳ የሚያስከፋም የሚያሳዝንም በተለያየ መልኩ ሁላችንም የሚያስቆዝምም ቢሆን ትንሣኤን የመሰለ ታላቅ በዓል በቤታችን ማሳለፋችን በእውነት በጣም እንደው ሲያስቡት እራሱ የሚዘገንን ነው። እንደ ቀልድ ወጥተን ቤታችን ቀርተናል እንግዲህ ከሁሉ በላይ ደግሞ የሚበልጠው እሱ አምላካችን በዚያም ባለንበትም በቤታችንም ሆነን እንኳን እድሜውን አበድሩ ከቁጥር ሳንጎል በዛው ባለንበት ደስ ብሎን የእሱን ትንሣኤ ለማክበር ደግሞ ራሳችንን ማዘጋጀት ነው። ሁሉም በራሱ ጊዜ ይደርሳልና ለሁሉም ጊዜ ያለው ብሏልና መድኃኒ ብዙ ብዙ ደሞ ወገኖቻችንም እያጣንም ስለሆነ ከዚያም ከሎን ከክፉ ነገር ሁሉ ጠብቆን እቺን ይሄን የሚያስፈራውንና ሁላችንንም እንዲያው እያስጨነቀ እያስጠበበ ወይም ደሞ እንደው ረፍት ነስቶን ያለውን ጉዳይ በቸርነቱ ገለል አድርጎልን እሱ በመስቀሉ ዲያብሎስን ጠርቆ እንዳሸነፈው እኛንም ደሞ በዚህ ብርሃነ መስቀል ተመርተን ይሄንን ነገር አስወግዶልን ሁላችንንም ስብስብ አድርጎ ደግሞ በበለጠ በመቅደሱ እንድናመሰግነው መድኃኔዓለም ዕድሜውን እንዳያበድረን ፈቃዱ ይሁንልን። እንግዲህ ይቆየን።